የሚገባውት ዘመናዊነት ጤና ይስጥልን አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ኳንንት ነኝ። ፕሬዚዳንት ፑቲን የአውሮፓ ህብረት፣ ከውስጡ እየተገነደሰ ነው አሉ። ፕሬዚዳንቱ ለህብረቱ መገንደስ ያሉትንም ምክንያት ጠቅሰዋል። አክለውም ሉዓላዊነት ሲጠፋ ሁሉም ነገር ይወድቃል ብለዋል። በተመሳሳይ ሩሲያ አዳዲስ ሃይፐርሶኒክ የጦር መሳሪያ ስርዓቶችን ልታበለጸግ እንደምትችል ፕሬዚዳንቱ ገልጸዋል። በነዳጅ ኃይል የሚሰሩ የከባድ ጭነት ተሽከርካሪዎች ከዚህ በኋላ ወደ ሀገር ቤት አይገቡም ተባለም። በኢትዮጵያ ይሰራሉ ከተባሉ ግዙፍ ፕሮጀክቶች ውስጥ የብር ማተሚያ ይገኝበታል ተባለም። ሰባ ስምንት በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም መባሉም ሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩም። በነዳጅ ኃይል የሚሰሩ የከባድ ጭነት ተሽከርካሪዎች ከዚህ በኋላ ወደ ሀገር ቤት አይገቡም ተባለም። በዚህ ዓመት ህክ በጋዝ የሚሰሩ ተሽከርካሪዎችን ለሚያስገቡ የቅረጥ ነፃ እድል ይሰጣልም ተብሏል። ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ መሆናቸውን ሸገር ሬዲዮ ዘግቧል። ጠቅላይ ሚኒስትሩ በሀገር ውስጥ በስራ ላይ ያሉ ሁለት ሺህ የህዝብ ማመላልሻ ተሽከርካሪዎችም ከነዳጅ ተጠቃሚነት ወደ ጋዝ እንዲቀየሩ የማድረግ ስራ በአንድ ዓመት ጊዜ ውስጥ ይሰራል ብለዋል። ትላንት አንድ መቶ አስራ አንድ ሚሊዮን ሚሊዮን ሊትር የተፈጥሮ ጋዝ የማምረት አቅም ያለው የካሉብ የጋዝ ማምረቻ ስራ መጀመሩ ተሰምቷል በሁለተኛ ምዕራፍ ከመጀመሪያው 12 እጥፍ አቅም ያለውና 1.3 ቢሊዮን ሊትር ጋዝ የሚያመርተው ፕሮጀክት ስራ መጀመሩ ተነግሯል በኢትዮጵያ ይሰራሉ ከተባሉ ግዙፍ ፕሮጀክቶች ውስጥ የብር ማተሚያ ይገኝበት አልተባለም። ጠቅላይ ሚኒስትር አብይ አህመድ ትላንት በሶማሌ ክልል ስለሚሰሩ ፕሮጀክቶች ማብራሪያን ሲያቀርቡ ከግዙፍ የፕሮጀክት ስራዎች ውስጥ የብር ማተሚያ እንደሚገኝበት ተናግረዋል። የወርቅ ማጣሪያ ፕሮጀክትም ስራ መጀመሩን አንስተው እንደ አስፈላጊነት ስለ ፕሮጀክቱ ወደፊት ይፋ እናደርጋለን ብለዋል። 78 በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተባለ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ ማለትም ሬሜታንስ የምታገኘው ገቢ የሀገሪቱን አቅም ሃያ ሁለት በመቶ ብቻ ነው ተብሏል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ላይ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ ሰባት ነጥብ ሁለት ቢሊዮን የአሜሪካን ዶላር ብቻ ነው ብለዋል። አቶ አቤሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶ የሚሆነው ወደ ሀገር ውስጥ እየገባ አይደለም። የዳያስፖራውን ሙሉ አቅም በአግባቡ መጠቀም ከተቻለ ግን ኢትዮጵያ በአመት ከሰላሳ አምስት ቢሊዮን ዶላር በላይ ከሬሜታንስ ገቢ ልታገኝ እንደምትችልም ገልጸዋል። ከዚህ ጋር ተያይዘውም ባንኩ ለውጭ የሚኖረው ማህበረሰብ ያለውን ትኩረት ለማሳየት በ2018 ዓ ም ለዳያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ ተናግረዋል። ሰላሳ ዘጠኝ ሺ ሰነድ አልባ የውጭ ሀገር ዜጋዎች መያዛቸው ተሰማ። ባለፈው አንድ ዓመት ጊዜ ውስጥ ሰላሳ ዘጠኝ ሺ የውጭ ሀገር ዜጋዎች በህገ ወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽንና ዜግነት አገልግሎት ይፋ አድርጓል። እነዚህ ግለሰቦች ኢኮኖሚያዊ አሻጥነን ጨምሮ በህገ ወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ብሏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሴ ደምሴም ማንኛውም የውጭ ዜጋ ህጋዊ ቪዛና የመኖሪያ ፈቃድ እንዲኖረው ይገድዳል ሲሉ ገልጿል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጋዎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርስ የገለጹት ዳይሬክተሩ ይህንን ለመከላከልም ባለፈው 2017 በጀት ዓመት ብቻ 390 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ተናግሯል። የተያዙት ሰነድ አልባ ሰዎችም በኢኮኖሚ ላይ አሻጥርን የሚያከናውኑ ህገወጥ ማህበራዊ ክንውን ላይ የተሰማሩና የኢትዮጵያን ደህንነት በሚጎዱ ተግባራት ላይ የተሰማሩ ናቸው ብለዋል። አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ የሚሰሩት ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነም ጠቁመዋል። አያይዘውም እነዚህ ጉዳቶች ያለ ሰነድና ፈቃድ ሲከናወኑ ደግሞ በሀገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ መሆኑን መናገራቸውን የሀገር ውስጥ መገናኛ ብዙኃን ዘግበዋል። ወደ ውጭ መረጃዎቻችን እናልፋለን። ፕሬዚዳንት ፑቲን ቶም ሃውክ የተሰኘው ሚሳኤል ለዩክሬን የሚሰጥ ከሆነ ያለ ጥርጥር ጦርነቱ ወደ አዲስ ቀውስ ያመራል አሉ። የዩክሬኑ ፕሬዚዳንት ቮሎዲሚር ዜለንስኪ ለአውሮፓውያን መሪዎች የሞስኮ ጦርነት የዩክሬን ብቻ እንዳልሆነ እስካሁን ስናየው መጥተናል በማለት ገልጸውላቸዋል። ፑቲን አሜሪካ ሰራሽ የሆነው ቶም ሃውክ ሚሳኤል ለኪቭ የሚሰጣት ከሆነም ጦርነቱ ተባብሶ እንዲቀጥል ያደርገዋል በማለት አስጠንቅቋል። የሞስኮና የዋሽንግተን ግንኙነትም ወደ አዲስ ውጥረት እንዲያምራ እንደሚያደርገውም ገልጸዋል። ተንታኞች እንደሚሉት ዩናይትድ ስቴትስ የዩክሬን ወዳጅ የአውሮፓ ሀገራት ሌሎች የረጅም ርቀት ሚሳኤሎችን ገዝተዋት ለኪቭ እንዲሰጡ ትፈቅዳለች ነገር ግን ቶም ሀውክ የተሰኘውን ሚሳኤል ላትፈቅድ ትችላለችም፣ ብሏል። ይህ ክሩዝ ሚሳኤል በአምስት መቶ ማይል ርቀት የሚገኝን ኢላማ መምታት የሚችልም ነው። ትራምፕ ከሳምንታት በፊት ዩክሬን በሩሲያ የተያዙባትን ግዛቶቿን በሙሉ መልሳ የምታገኝበት እድል እንዳለ መግለጻቸው ይታወሳል። ፕሬዚዳንት ፑቲን አቻቸው ትራምፕ ሩሲያ የወረቀት ነብርነች ላሉት ንግግር ምላሽ ሰጥቷል። እኛ ከኔቶ አገራት ጋር ጦርነት ለመግጠም ዝግጁ ብንሆን፣ ነገር ግን የወረቀት ላይ ነብርንን የኔቶ አገራት ምን ሊባሉ ነው ብለዋል ፕሬዚዳንቱ። ፕሬዚዳንት ዘለንስኪ ሩሲያ በዩክሬን ላይ የጀመረችው ጦርነት አሁን ወደ አውሮፓ ሀገራት ድንበር እየተስፋፋ ነው የሞስኮ ዓላማ ምዕራቡንና አውሮፓን መስበር ነው ብለዋል ፕሬዚዳንቱ አክለውም ሩሲያ የፖላንድንና የሌሎችን የአየር ክልል መጣሷ በሌሎች ሀገራት ላይ እንደሚሆንም አመላካሽ ነው ብለዋል በአንጻሩ ሞስኮ የኔቶ አገራትን የማጥቃት ፍላጎት እንደሌላት ደጋግማ ትገልጻለች። የፕሬዚዳንት ትራምፕ አስተዳደር የረጅም ርቀት ሚሳኤሎችን ለዩክሬን ለመስጠት ፍላጎት አለው። ሩሲያ ደግሞ አሜሪካ ለዩክሬን የጦር መሳሪያ መስጠቷም ጦርነቱን ወደ ባሰ ቀውስ ከማሸጋገር ያለፈም በመሬት ላይ የሚለውጠው ነገር እንደሌለም በማስጠንቀቅ ላይ ናት። በሌላ በኩል ሁለቱም ሀገራት ትላንታሙስ በመቶዎች የሚቆጠሩ የጦር እስረኞችን ተለዋውጠዋል። ዘለንስኪ እንዳሉት 185 ወታደሮችን ጨምሮ ሃያ ሲቪሊያን ወደ ቤታቸው ተመልሰዋል። ፕሬዚዳንቱ አክለውም ጦርነቱ ከተጀመረበት 2022 አንስቶ 7000 የዩክሬናውያን ምርኮኞች ተመልሰዋልም ብለዋል። መቆጣጠር ያልተቻለው ፍልሰት አውሮፓ ህብረትን ከውስጥ እየገነደሰው ይገኛል ሲሉ ፕሬዚዳንት ፑቲን ገለጹ። ሉዓላዊነት ሲጠፋ ሁሉም ነገር ይወድቃልም ብለዋል። የዩክሬን በዣፖሮዣ የኒውክሌር ኃይል ማመንጫ ላይ የምታደርሳቸው ጥቃቶች መቆም ያለባቸው በጣም አደገኛ ተግባራት ናቸው ሲሉ ፑቲን አስጠንቅቀዋል። ፑቲን በፈረንሳይ ታንከር መያዙ ሩሲያን ወደ ግብታዊ ድርጊቶች እንድትገባ ለመቀስቀስ የታለመ የባህር ላይ ወንብድና ነው ብለውታል። በውስጡ ድሮኖች አልነበሩም ሊኖሩም አይችሉም ነበር ሲሉ ፕሬዚዳንቱ አክለው ተናግሯል። ቀደም ሲል ማክሮን የሩሲያ ፌዴሬሽን ጥላ መርከቦች ጋር ግንኙነት አላቸው የተባሉ መርከቦች ለሳምንታት መታሰር አለባቸው ሲሉ ገልጸው ነበር። ሩሲያን ለአውሮፓ የምታቀርበው የነዳጅና ጋዝ አቅርቦት ላይ የተጣለው እገዳም ከሌሎች ነገሮች ተደማምሮ የሉዓላዊነት መጥፋት ጋር የተያያዘ መሆኑን ፕሬዚዳንት ፑቲን ተናግረዋል። ሩሲያ አዳዲስ ሃይፐርሶኒክ የጦር መሳሪያ ስርዓቶችን ልታበልጽግ እንደምትችልና ስራው በመካሄድ ላይ እንደሚገኝ ፕሬዚዳንት ፑቲን ገልጿል። ሩሲያ በኒውክሌር ጋሻዋ እንደምትተማመንም አክለዋል። ፕሬዚዳንቱ ሩሲያ ከአሜሪካ የበለጠ ታክቲካል የጦር መሳሪያዎች እንዳሏት መግለጻቸውን ስፑትኒክ ዘግቧል። ሞስኮ አንዳንድ ሀገራት የኒውክሌር ሙከራ እያዘጋጁ መሆኑን መረጃው አላት ማለታቸውን ከዚሁ ዘገባ ላይ ተመልክተናል።